ይሄ ታማን የሞተችው መድኃኒት ውጣን የሞተችው ምናምን አይደለም። ሮሚ ምንድን ነው ያ ቢዬ ኧረ ሬሳው በደም የተጨማለቀ ሬሳ ነው። ጉዳዩ እንዲ እንደምናስበው አይደለም። ይሄንን ትኩረት የምሰተነው ነው። ይሄው አሁን መታየት ያለበት ጉዳይ ነው እንጂ እንደዚህ አሁን እንደምንለው ታማ መድኃኒቱ ጣ ምናምንም የሌለባት ተመርምራ ዱባይ የገባች ልጅ በእንደዚህ ሞተች አይደለም። አሁን እየተጣራ ያለው ከአንድ ፖሊስ ጣቢያ ወደ ዋናው ፖሊስ ጣቢያ ሄዱ ተብሎ ኬዙ ሌላ ነው። እንደዚህ ዱባይ ያላችሁ ጉቺንም፣ አሁን ሮሚ በዚህ ነው በዚህ ነው አደም ሰው እና በዚህ ችሎች ዙሪያ ቪዲዮ ሰርች ነበረ። እሱም ደግሞ ራሴን አማመኝ ብላ ክፍሏ ገብታ ሞታ እንደተገኘች ነበር የተሰማው። ዛሬ ደግሞ የወጣው መረጃ በጣም ልብ የሚሰብር እና በጣም የሚያሳዝን ነው። እባካችሁ መዳም ቤት ያላቸው እህቶቼ ራሳችሁን ጠብቁ ማለት ነው፣ መዳሞቻችሁ ክፉ ከሆኑ፣ እንዲሁም ሁኔታቸው ካላማራችሁ፣ እባካችሁ እባካችሁ ይህንም ቪዲዮ እስከ መጨረሻ አዳምጣችሁ መፍትሄ መፍጠር አለባችሁ ብዬ ያስባለሁ። ቪዲዮን ላይክ ሼር አድርጉት። አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦቼ፣ እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው። ክርስቲያን ወገኖቼም ሰላም ብያለሁ። አላስ ሆኖት አላ በያለንበት፣ አላህ ይጠብቀን፣ ሀገራችንም ሰላም አድርግልን ያልኩኝ የተለመደው በአዲስ ቪዲዮ መጥቻለሁ ማለት ነው። ትናንትና በዝች ልጅ ሱሪያ ቪዲዮ ሰርቼላችሁ ነበረ። ብዙዎቻችሁ ኮመንታችሁን አይንበያለሁኝ። በጣም እኛ የአረብ ሀገር ሴቶች በጣም ወላሄ ችግራችን ሳይታወቅ ህመማችን ሳይታወቅ በሰው ሀገር ላይ እየቀረና ያለ ነው ማለት ነው። ስንቶቻቸው ወላሄ ለፍተው ለፍተው ለፍተው ለፍተው ፍሬ አፍርተው ፍሬያቸውን ሳይለቅሙ ሀገር ገብተው ሳይደሰቱ ከቤተሰቦቻቸው ሳይገናኙ የናፈቋቸው ቤተሰቦቻቸውን ሳያዩ፣ እንዲሁም ልጅ ያላቸው ልጆቻቸውን ሳያዩ እንዲሁ እንደተናፈቁ ወደ አኬሪያ ሄዱ ብዙ እህቶች አሉ ማለት ነው በአረብ ሀገር ላይ ያልቀሩ እህቶች አሉ ብዬ አላስብም። አላህ ግን አላህ ስብሃነሁ ወተዓላ ወላሂ ከእንደዚህ አይነት መከራና ስቃይ ወጥቶ ከመቅረትና እና ከእንደዚህ አይነት ፈተና አላህ ይጠብቀን በጣም ነው የሚያሳዝነው። ማንም ሳያቅልን ሳይረዳን የውስጣችንን ስናውራው እንኳን የሚያዳምጠናተን በቃ ከምናገርና የሚያዳምጠኝ የለምና በውስጥ የምቅል ያዝ ብላችሁ እንደኔ ማለት ነው። ብዙዎቻችሁ ቁስላችሁን በውስጣችሁ ይዛችሁ ፈገግታችሁ ግን ከላይ ደስተኛ እንደሆናችሁ ብታስመስሉ እንዳላችሁ እርግጠኛ ነኝ። ለምን እኔም ከእናንተው መካከል ስለሆንኩኝ ነው ይሄንን ነገር የምናገረውና ብዙ ጊዜ እኛ አረብ ሀገር ሴቶች ችግራችንንም በደላችንንም ስቃያችንንም ታመንም ቢሆን ለማንም ግልጽ አድርገን መናገርና ማንንም ማስከፋት ማንንም ችግራችን አውቆ ያ ሰው እንዲያስብ አንፈልግም። ማነው ብዙ ጊዜ ለቤተሰቦቻችን እንኳን ወላይ ግልጽ አድርገን አንናገርም። ለምን እነሱ በቃ ደስተኛ ሆነው እንዲኖሩ እኛ እየተሰቃየንም ቢሆን የእነሱን ደስታ እንጂ የእኛን ስቃይ ለእነሱ መናገር አንወድም። ሆኖም ግን እኛን ደግሞ ላይ ብዙ ጊዜ አብዛኛው ቤተሰብ ማለት ጥቅም እንጂ የእናንተን ችግር እንዴነሽ፣ እንዴ፣ ምን ዋልሽ፣ ምን ችግር ይሻል፣ ምን ትፈልጋለች ላይ ሰጡ እንኳን እኔ በዚህ ሰዓት ላይ ምን እንደምፈልግ ታውቃላችሁ? አንድ ሰው ምንም ላይሰጠኝ ማለት ነው ችግሬን የሚጠይቀኝና የውስጤን እንዳወራ ቁጭ ብሎ የሚያዳምጠኝ ሰው የምፈልገው ማለት ነው። ግን ይህንን ነገር አጥቼ ከዚህ በኋላ ከሰው ማምራት አያምረኝም። ወላሂ ነው የምላችሁ። ከሰው ማውራት አልፈልግም፣ ችግሬን ማውራት አልፈልግም። በፊት ችግሬን ማውራት ለሰዎች ችግሬን መናገር በጣም ነበረ ደስ የሚለኝ ይቀለኝ ነበረ። ግን ያ ነገር እኔ ላይ ጉዳት አምጥቶብኛል ማለት ነው። ደካማ ጎኔን ያወቁ ሰዎች በዛ በደካማ ጎኔ ገብተው ሊያጠቁኝ የሞከሩ ብዙ ሰዎች ስላሉ ነው ይህንንም ችግሬን መናገር ያቆምኩትና፣ እባካችሁ እህቶቼ ብዙ ጊዜ ከአረቦች ጋር ባትቀራረቡ ባይነኝ እና ከአረቦች ጋር አትቀራረቡ፣ ችግራችሁን አትናገሩ። አረቦች እንደውም በደካማ ጎናችሁ ገብተው እናንተን የሚጎራችሁ ነገር ሊያደርጉባችሁ ይችላሉ ማለት ነው። እና በቀደም የሆነ ቪዲዮ ሰርቼ ነበረ ምንድነው አስራ አራት ዓመት ቤቷ ቆይታ መጨረሻ ላይ ግን ሲጣሉ አንቺ ቤት እኮ ይሄን ያክል ቁጭ ብያለው ደክሞ ያል ምናምን ስትል፣ እኔ ነኝ ወይ ቁጭ ብያልኩሽ? ቤተሰቦችሽ እሺ ናቸው ብርሽን በልተው የተውሽ እንጂ የኔ ችግር አይደለም። ምን አገባኝ ነው ለቅጥቅምምሽ ብለሽ ነው የተቀመሽው እኔ ጋር እኔ ያስገድጅሽ አይደለምና፣ ማን እጅሽን የያዘሽ እንደ እንዳትሄጂ ማን ከለከለሽ? ብርሽን አበሉብሽ ቤተሰቦችሽ፣ እኔ ምን አገባኝ? ነው ያለቻት ማለት ነውና፣ እባካችሁ ቶቼ ራሳችሁን ጠብቁ። ብዙ ጊዜ እናንተ እየለፋችሁ እናንተ እየተሰቃያችሁ ብራችሁን አሳልፋችሁ ለማንም አትስጡ። እኔ ቤተሰብ ትርዶ ማለት አይደለም ግን ስትረዱም በልኩ መሆን አለበት ብዬ ነው ማስበው። ብር ልካችሁ ማይቀመጥላችሁ ከሆነ ብር ልካችሁ ቦታ ቦታ ማያስዙላችሁ ከሆነ ብራችሁን እናንተ ጋር አስቀምጣችሁ ወይም ደግሞ የምታምኑት እና ታማኝ ሰው የምትሉት ሰው ጋር አስቀምጣችሁ ብራችሁን ይዛችሁ ሀገር ገብታችሁ የምትፈልጉትን ነገር ማድረግ ትችላላችሁ። እኛ ግን እየላከን በየጊዜው በየወሩ እየላከን ብር በጃችን የለም። እንዴት ሆኜ ነው ሀገር የሚገባው? ሰው ምን ይለኛል? እከሌ እኮ እንዲያደርጋ ልጅ ቤተሰቦቻችሁ ራሱ እናንተ በየወሩ እየላካችሁ፣ እከሌ ልጅ እኮ ይሄን አደረገች አንቺ መች ነው ይሄን ነገር የምትሰሪው? የሚሏችሁ ራሱ ሊኖሩ ይችላሉ። ስለሚሉን ይሄን ነገር የምናገረው ማለት ነው እና እንደነገርኳቸው መግቢያ ላይ እቺ ልጅ ትናንትና ራሴን አመመኝ ወይም ደግሞ ጭንቅላቴን አመመኝ እና ክፍሌ ልግባ ብላ ክፍሏ ገብታ መጨረሻ ላይ ግን ሞታ ተገኘች ነበር የተባለው። ዛሬ ደግሞ ሆስፒታል ሲያስገቧት በደንብ በደም እንደተጨማለቀች እና ሰው እንደገደላት መዳሟ ቤት መዳሟ ሆነ ነገር እንዳደረገቻት ነው እየተሰማ ያለው እና እባካችሁ እህቶቼ መዳሞች ክፉ ከሆኑ ከዛ ቤት መጥፋት የምትችሉ ከሆነ መጥፋት፣ ካልሆነ ደግሞ ሌቨር ኦፊስ ላይ ደውላችሁ መፍትሄ መፍጠር አለባችሁ ነው ብዬ የማስበው። እዚ ጋር ማስቀምጥላችሁ ኮመንት እባካችሁ የሚታውቁ ልጆች አስረዷትም፣ ንገሯት እኔም በምችለው እነግራታለሁ ማለት ነው። ብዙ ልጆችም ኮመንት ስምንት ላይ የነገሯታሉ እና እህቴ፣ የቀረሽ ስድስት ወር ነው አቃለው ብዙ ደክመሻል ብዙ እንትን ብሎሻልና ከቻች ከቻርች ሌበር ኦፊስ ላይ ደውለሽ ችግርሽን ተናገሪ። እነሱ ደግሞ መፍትሄ ካልፈጠሩልሽ ስድስቷን ወር ጨርሰሽ ከቻርች ሌላ ቤት መቀየር ካልሆነ ደግሞ ሀገርሽ መግባት አለብሽ ብዬ ነው ማስበው። አላህ ይጠብቅሽም ይጠብቀንም። እና እህቶቼ የምላችሁ ነገር ምንድነው ነው እየተጎዳችሁ ምግብ በሌለበት ቤት አትስሩ። ምግባችሁን በስነስርዓት ተመገቡ። ሌላ ደግሞ ምንድነው ማለት የምፈልገው ሚከብድ እቃ አታንሱ ማለት ሚከብድ እቃ በጣም በጣም በጣም ራስን ይጎዳል፣ በሽታ ያመጣል። አታስቡ፣ አትጨናነቁ። በምትችሉ ተቅም ራሳችሁን በራሳችሁ ማስደሰት በቃ ራሳችሁን በቃ ጸሎት ማድረግ ወደ ፈጣሪ መጠጋት ሙስሊም የሆናችሁ ቁርአን መቅራት፣ ክርስቲያን የሆናችሁ ደግሞ የራሳችሁ የሆነ መጽሐፍና የራሳችሁ የሆነ ጸሎት ሊኖራችሁ ይችላል። ያንን መጠቀም ነው። ከሰው ከመጠጋት ይልቅ ወደ ፈጣሪያችሁ ብትጠጉ የበለጠ ደስተኛ ትሆናላችሁ ብዬ አስባለሁ እኔ በፊት በጣም ነበረ ሰው ላይ የምተማመነው። ሰዎቹን አመን ነበረ፣ ሰዎቹን መደገፍ፣ ሰዎቹን መጠጋት፣ ሰዎቹን በቃ ብዙ ነገር ማድረግ የምፈልገው ለሰው ነበረ። አሁን ላይ ግን ትቻለው። ስለዚህ እህቶቼ ራሳችሁን ሆኑ፣ ማንም አያስፈልጋችሁም። እናንተ ለራሳችሁ ትችላላችሁ። ገባችሁ? እና እባካችሁ ራሳችሁን ጠብቁ። ራሳችሁን ለማስተሰት የጭንቀት ብዛት በሽታ ያመጣል፣ ጭንቅላት በሽተኛ ያደርጋል። እንዲሁም ደግሞ ካንሰር፣ ይሄ የኮላልት ሄማ የሚባለው ራሱ ምግብ ሳትበሉ እንዲሁም ደግሞ የሀሳብ እና የጭንቀት ብዛት የበሽታ ማዕት ነው ዞብን የሚመጣው ማለት ነው እና ሀሳብ እና ጭንቀት እድሜን ያሳጥራል ሲባል ሰምቻለሁ። እና እህቶቼ የራሳችሁን ጠብቁ። ባላችሁ ነገር ደግሞ ምግብ እንኳን የሌለበት ቤት የምትሰሩ ከሆነ ምግባችሁን ግዝት አድርጋችሁ ብሉ። የምትፈልጉትን ነገር አድርጉ። እና አላህ ከክፉ ነገር ይጠብቃችሁ በያላችሁበት ሰላማችሁ ይብዛልኝ። የዛሬ ቪዲዮ ይህንን ይመስል ነበረ። ስለተከታተላችሁኝ አመሰግናለሁ። አላህ ከክፉ ነገር ይጠብቀን። የሚጠብቃችሁም ሰላማችሁ ይብዛልኝ። ወዳችኋለሁ። ቪዲዮውን ግን ላይክ ሼር ማድረጋችሁን አትርሱ። ለቻናሌ የማዲስ ሆናችሁ ሰብስክራይብ አድርጉ። አነባሮቹም ደግሞ በጣም ነው የማመሰግነው ለምታደርጉልኝ ድጋፍ፣ ላይክ ሼር እያደረጋችሁ ለምታበረታቱኝ፣ ጥሩ ኮመንት ለምትጽፉልኝ፣ እንዲሁም ደግሞ አዲስ የመጣችሁ ላይክ ሼር አድርጉኝ። እወዳችኋለሁ። ከእኔ ብራላ ህብረዳችሁ ሰላም አለይኩም